የቄሱ ደግሞ አምስተኛ ልጅ የወንድም አለሙ ደግሞ ዘጠነኛው ልጅ የቴሱ ልጆች ብዛታቸው፣ የኢማም ልጅ ደግሞ ይሸኩ አራተኛው ልጅ ሞተዋልና፣ በያላችሁበት ድረሱ ይዘው ሄዱ። ምን ይደረግ እንግዲህ በቃ እንግዲህ ያው ነው ሰላቢ። እነዚህ ሁሉ አንድ ጉርጓን ነው የሚቀበሩት የማንኛውን ልንቀብር ነው? አሁን እዚህ የተጎለት ነው፣ ባለንጀሮች ናቸው። እንግዲህ አንድ ላይ ይሁኑ ይነጣጠሉ፣ ቀባሪዎች ናቸው የሚያውቁት። በተለያ ቄሱ ልጅ የቄሱ ልጅ በስጨራ ብሎ ሳንቲም ወስዶብኝ ነበር፣ አያችሁልኝ ነገብለን። ይኸው ነው ይኸው ነው ይ ልጉ ተናገ መልሷ ሞታለ ሳንቲሙን መልሶ ወደ አሁን ከፍሎ አይሞትም። ምን ምን ሌላ ቦታ ተቆፍሮ ብቻ እንዳይሆን። ሰውየው ጤነኛ በነበረ ጊዜም በህይወት እያለ ሙዚቃ አይወድም። እዚያ ዘፈናችሁን እዛ ሄዳችሁ ዘፈኑት። እንዴት አይነት ነገር አቤት፣ ልትሉ ተመጣችሁ? አቤት ማለት ነው

ጠልፏለች። የትዬ ጠልፏለች። አንተ ናህ አይደል? እናትህ እኮ አግባቢ ናቸው። የትዬ ጠልፏለች። አንድ ሰው፣ ይሄ ጥሩምባ ነፊያችን ነው የድራችን ሰው ሞታ አለ ትብዬ እጠብቃለሁ። ይሄ ሁሉ ሰው ተሰብስበው ሬሳው ቀረ። በዚህ ምክንያት አዎ፣ ካልሆነ እንቀብራለን። እኔ ለምን? አንተ ምን በጣም በዚህ አልኩ ሰካራ ይሄ አሁን ራሱ ጭንቅላቴን እያዞረኝ ነው። ገብቼ መተኛት ነው ያለብኝ። በቃ በሉ በኋላ ሰውየው ሲመጣ

ምንድን ነው እየተዝናናቸው አይደለም? አላዝናናዋቸው? ተዝናንታቸዋል። ተደስታቸዋል። ደስ ብላቸዋል። አሪፍ ነው። ጥሩ ኮንሰርት ነው። ብራቮ። አንድ የመጨረሻ ይሄን ይህን ሰውዬን ቀብረዋለን እ የመጨረሻ ትቀበራለህ። ይሄን ሰውዬ ብንቀብረው ደስ አይልም። በቁሙ አይደለ? ጥሩ ነው። አይ ጥሩ ነው። እኔ እዚህ ድር የገባሁትም ለቀብር ስም ነው። ሌላ ዘመድ የለኝ፣ ንብረት የለኝ። ደስ ይበላችሁ ደስ ይበላችሁ፣ ደስ ይበላችሁ። እኔ ምስክሩ፣ እኔ ብቸኛው ብቸኛው እ ቆንጆ ነበረ፣ አይናማ ቆንጆ ነበረ፣ አይናማ ቆንጆ ነበረ አይናማ ቆንጆ

በጣም ነው የማመሰግናችሁ፣ በጣም አመሰግናለሁ። ሁላችሁም ለእኔ ያለቀሳችሁ መስሏችኋል። ለየራሳችሁ ነው ያለቀሳችሁ። እኔ ነፋሁ፣ እናንተ አለቀሳችሁ። እኔም ተሞትኩ፣ እናንተ ሞታችሁ። ስሚ፣ ዛሬ እኔን ቀበርክ። በራዲዮ የሚከተት ነው ይሄ። በራዲዮ የሚከተት መሰለኝ። አቤት ነው አቤት መቋጠር ያለሽና ነው ይሄን ነገር የሚናገር ነው